ለምሳሌ አደጋ የሚፈጠር ከሆነ መከራ ሊመጣብሽ ከሆነ የሆነ ችግር ሊመጣ ከሆነ ሁከታ ማወት ይባላል። አንጀትሽ ይታወካል፣ ባ ወይ ሀዘን ይኖ ቅርብ ቤተሰብ ይኖ ወይ መኪና ሊገጨው ይሁን ሊሞት ይሁን ብቻ የሆነ ነገር ንብረትሽ ሊቃጠል ይሁን ሊጠፋ ይሁን ብቻ እንደ አላርም ነው። ድንገት ነው ሳታስብ የሚፈጠረው። ይ አስበሽ አቅደሽ አይደለም፣ በድንገት አንጀትሽ እንደ እንደ ቡጢ እንደዚህ ያለ ቦክሰኛ እጁን እንደሚጨብጥ ሆድሽ ይጠነክራል። አካባቢ በጣም ነው የሚጠነክረው እና በቃ የጤነኝነት ስሜት አይሰማሽም። ይሄ ምንድነው የምታውቂው መሰልሽ። በድንገት የሚከሰት ነው እንጂ አስበሽው አይደለም። ራሱም የሚመጣው ድንገት ይሄ ስሜት። አሁን ሰዎች መለየት ስላለባቸው ይሄ ስሜት እግዚአብሔር ሲሾሙ ልክ እንደ ውሃ ማዕበል ነው፣ ጎርፍ በድንገት እንደሚመጣ እንደሚያጥለቀልቅ ሳይታሰብ ነፋስ አነሳስቶት፣ ይህም ሳታስብ የሚነሳ ስሜት ነው። ለምሳሌ ይሄ አንጎልሽ፣ ልብሽ ከመረዳቱ በፊት የሚፈጠር ስሜት ነው። ለዚህ ነው ኩላሊት ያጤሰው ከእሳት በፊት ምንድን ነው ጭስ አለ አይደለ? በቃ ጭስ ታየ ማለት እሳት ሊመጣ ነው ማለት ስለዚህ ኩላሊት ማጤስ ማለት ነው፣ መጀመሪያ የሚፈጠር ስሜት ነው ማለት ነው። ስለዚህ የውሃ ባህሪ ስለሆነ ሆድቃ በድንገት ይንቀሳቀሳል። በድንገት ምግብ መብላት ፍላጎት ዝግት ዝግት ይላል። ማውራትም ሰው ይተረጋግቶ መቀመጥም አትቺ አትቺ። ይሄ ማለት ምንድነው? የአደጋና የመከራ ስሜት ነው። ነፍስሽ እያስጠነቀቀሽ ናትና አንጀትሽ ስለታወከ የውስጥሽ መቅደስ ታውኳል፣ ተረብሿል፣ ጫጫታ ውስጥ ነው ማለት ነው። እንዴት ታረጋጌዋለሽ በኋላ እናየዋለን እና አደጋ ውስጥ እንዳንወድቅ አጥብቆ እየነገረን ነው ወይም ሊመጣብን ያለውን ፈተና ቀድሞ እየነገረን ነው ያን ጊዜ የራስሽን አማራጭ መውሰድ ወይ መጸለይ ወይ ቦታ መልቀቅ ካለብሽ ቦታ መልቀቅ ምሳሌ የሆነ ቦታ ውስጥ ሆነሽ ድንገት ውጪ ውጪ ውጪ ከዚህ ቦታ የሚል ስሜት ቢሰማሽ ቶሎ መውጣት አለብሽ ነው ምን እንደሆነ አታውቂውም በድንገት ነው ውጪ ያለሽ ልክ ከወጣሽ በኋላ ቤቱ ሊቃጠል ይችላል። ሊፈነዳ ይችላል። የሆነ ነገር አንቺ ያለሽበት ቦታ ላይ ከላይ ወድቆ አደጋ ሊያደርስብሽ ይችላል። ስለዚህ ይህ ቀድሞ ይነግርሻል። ምክንያቱም ነፍስ አዋቂት ስለሆነች ቀድማ ሄዳ ልታይ ትችላለች፣ ይችላል ስጋ ባያውቅ ተዋህዶ ነው የሚኖሩት። ስለዚህ ይሄ ስሜቱ እንዴት ይገለጻል? በቅዱስ መጽሐፍ ላይ መሰለሽ ልሳነባቸው ማስታወሻ ያስኳቸዋሉ አንደኛው ኢዮብ 30 ቁጥር 27 ላይ አንጀቴ ፈላች አላረፈችም የመከራም ዘመን መጣችብኝ ይላል አንጀቴ ፈላች አንጀቴ ፈላች ይላል በቃ እንደ ሙቀሃን የፈላችው ማለት ነውና የመከራ ዘመን መጣችብኝ ይላል ስለዚህ አንጀትሽ ውስጥ እንደ አይነት ስሜት ከመጣ ከፈላ ከታወከ የሚመጣ መከራ አለ ነው ምልሽ እንግዲህ ይህን ለሰው በጣም በጣም ወሳኝ ነገር ነው። ሁለተኛ አሁንም ዳዊት እንደ ኢዮብ የተናገረው እንደው ማስተዋል ካለ ብናደምጠው መዝሙር 72 73 ቁጥር 21 ላይ ልቤ ነዷል፣ ኩላሊቴም ቀልጧል ይላል ይቀልጣል ማለት ነው። ልቤ ነዷል ኩላሊቴም ቀልጧል ይላል። ቅድም አንጀቴ ታወከችብኝ እንዳለ ደግሞ አሁን ደግሞ ኩላሊቴ ቀልጧል አለ። ስለዚህ ኩላሊት፣ አንጀት እነዚህ የሚባሉ ክፍሎች ትልቅ ጉዳዮች ናቸው ነው። እንደውም ኤርምያስ 419 ላይ አንጀቴ፣ አንጀቴ ልቤ በጣም ታሟል፣ በውስጤም ልቤ ታወኮብኛል ይላል። በጣም ሁለቴ ነው የጠቀሰው አንጀቴ፣ አንጀቴ አለ። ከዛ በኋላ ልቤ ከፍ አለ በጣም ታሟል በውስጤም አለ። ውሳጣዊ ምክር አይደል? ልቤ ታውቆብኛል ካለ በኋላ ነፍሴ ሆይ፣ የመለከት ድምጽና የሰልፍን ውካታ ሰምተሻልና ዝም ልዘንድ አልችልም አለ። በቃ የሰማው ውስጡ ነው። ስለዚህ ዝም ማለት አትቺ። በቃ ማዕበሉ ታወከብሽ፣ ምን ልትትሻለሽ? ውስጥሽ ይረበሻል። ይሄ ማለት በጣም ያለ ማወቅ የደመ ነፍስ ግብር ብቻ አይደለም። አንዳንዶ ደመነፍስ ይላሉ። ደመነፍስ ማለት ማለታቸው በእርግጥ ደመ ነፍስም አዋቂት ነፍስም ራሽናል ሶልም አለ። ሁለቱንም አስተባብረና ድንገት ስለሚከሰት ነው። ሳታጩ አስበሹ ምናምን መርምረሹ ሳይሆን ድንገት የሚከሰት ድምፅ ስለሆነ ነውና ልክ እንደ ነብይ ከአካላዊ ማንነትሽ ለአንች የሚመጣ ማስጠንቀቂያ ካንቹ፣ ለአንቹ በአንቹ መልእክት ነው። መልእክት ነው በቃ። ስለዚህ አንጀቴ አንጀቴ አለቆ ነቢዩ ተንሰፈሰፈ፣ ታወከ፣ የመከራ ዘመን መጣብኝ አለ። ስለዚህ ይሄ ስሜት ሲሰማሽ ፈጥነሽ የራስሽን እርምጃ መውሰድ የአንቺ ስራ ነው። ጸለይ ካለብሽ፣ ከዛ ቦታ መልቀቅ ካለብሽ፣ መሸሽ ካለብሽ፣ መሄድ ካለብሽ፣ ማድረግ ያለብሽን ነገር ማድረግ ያለብሽ አንቺ ነሽ። ይሄ የመጀመሪያው ነው። ሁለተኛው የደስታ ስሜት ደግሞ ሲመጣ፣ የሆነ ፍቅር ሊመጣ ሲል፣ ደስታ ሊመጣ ሲል፣ የሆነ ነገር ሊመጣ ሲል ዩ ኖ አንጀትሽ ደግሞ በአንጻሩ ደስ ይለዋል። እንደ ፈረንጆች በቢራቢሮ ክንፍ ነው የሚመስሉት፣ የደስታውን ስሜት እና ያለማቋረጥ ይርገበገባል። እንደ ቢራቢሮ ክንፍ ደስ የሚል ስሜት አለው፣ ይርገበገባል። ለዚህ ነው ከቢራቢሮ ጋር እንደው የሚያያይዙት። ምንድነው? ቢራቢሮዎች በክንፋቸውና በሆዳቸው ባሉ ነርቮች ነው የሚጠቀሙት እንጂ በአንጎላቸው መረጃ ያዘጋጁ። ይህም በተመሳሳይ መልኩ ከብሬንሽ በፊት አንጀትሽ አወቀው ነው አስተዋለው ገና እኮ ብሬንሽ መረጃ አልተነተነም፣ ልብሽ አላመላለሰም። ከአንጎልሽ ከልብሽ በፊት ምንሽ አወቀው? የመጀመሪያው ቦታ ኩላሊትሽ ወይም አንጀትሽ አወቀውና እንደ ቢራቢሮ ክንፍ ነው ውስጥሽን እንደው የሚያተረማምሰው። ይሄ ደግሞ የደስታ ስሜት ነው፣ ደስታ በጣም ደስታ ሲሰማሽ፣ የሆነ የደስታ ነገር ሊመጣልሽ ሲል የሚሰማሽ ስሜት ነውና ያን ጊዜ ከአንጀት ወደ አንጎል የሚያረጋጋ መልእክት ነው የሚልከው በጣም የሚያረጋጋ ሰላማዊ መልእክት ይልካል። እዚህ አካባቢ ሙቀት ሊሰማሽ ይችላል፣ ይልልሽ ይችላል። ሆድሽ እንደ ቅድሞ አይቆማተርም፣ ቡቅ ያለ ስሜት ሊሰማሽ ይችላል። ምግብሽም በደንብ ይፈጫል፣ አፒታይትሽ ይከፈታል፣ ያኛው ይዘጋል። ቁልፍ ነው የሚያደርገው። ለምሳሌ ኢቭን ሰው መጥፍ ሊያሰናክለው የሚመጣ እንኳን ሰው ከመጣ የመጀመሪያው ኖ ነፍስሽ ታውቃለሽ። በመንፈሳዊ ዓለም ልንገርሽ እንደው እንደው ሁለተኛውና ልዩነቱና አንድነቱ ሁሉም የተመልካቾች ራሳቸውን ይገምቱት። ከእግዚአብሔር ጋር ጥልቅ ግንኙነት የሚፈጥር ሰው አለ። ይህ መንፈሳዊ ስፕሪቹዋል የሆነ ሰው ካለ መኖርም አለበት ብዬ አምናለሁ። ለምሳሌ ያ መንፈሳዊ ሰው በስጋዊ ነገር ሊፈትነው የሚመጣ ሰው ካለ ኖ ነፍስ ታውቃለሽ። ነፍስ ለምታውቅ ያን ሰው ከእግዚአብሔር ሊለይ የሚመጣ አንድ የሆነ ክፉ መንፈስ የተጫነ ሳንበዲ አለን እየመጣ ነው። ያን ጊዜ ልቡ ነው የሚታወቀው። ቀድሞ ልቡ ልትመታ ትጅቡት ሆድ ሆድ ይታወቃል። ምግብ ሁሉ ላይ በላለት ይችላል። ምግብ ሁሉ ላይ ፈጭለት ይችላል። ይህን ሲሰማ ያ ሰው ነው አሁን በመንፈሳዊ ዓለም ላሉ ነው ምክሬ ማቀርበው አንድ ሰው እየመጣ ነው ነው ኔጌቲቭ ኤነርጂ ይዞ እንዳንተ ቦታ። ያ ኔጌቲቭ ኤነርጂ የተሸከመ ሰው ካምላክ ሊለይ ነው ነው መስመሩ ላይ መጥቶብሃል ነው። ቶሎ እርምጃ ወይ እንደ ዮሴፍ ሽሽ ወይም ጥፋ ወይም ስልክን አጥፋ አይነት ነው። አሊያ ግን ኢንተርቴን ካረገውና ከተቀበለው መውደቁ አይቀርም። ነፍስ ግን ቀድማ እህል ሁሉ ልዘጋው ትችላለች። ምልክት ነው፣ ሳይን ነው። በአንጻሩ ደግሞ ደስታ፣ ሰላም እንዲህ አይነት ነገሮች ወደ አንቺ ህይወት ሊመጡ ሲሉ በቃ የምግብ ስሜትሽ በጣም ይከፈታል። በቃ ነቃ ይላል ሰውነትሽ፣ ሊበላልሽም ይችላል። በቃ ያን ጊዜ ማለት ደህንነት ላይ ነው፣ ተስማምተዋል። ይሄ ነገር ለአንተ የተመቸ ነው እና ልክ እንደ የሆነ የተቀደሰ ነገር ወደ አንቺ ፊልድ ኤነርጂ ፊልድ ውስጥ እየመጣ ነው ማለት ነው። ቻርጅ የሚያደርግሽ ያኛው ባትሪሽን ሎ ነው የሚያደርገው፣ ይሄ ደግሞ ቻርጅ የሚያደርግሽ ነው። ሁለት አይነት ሰዎች አሉ። አንዳንዶቹ ባትሪያችንን ሎ አድርገው ኃይላቸውን አትተው እኛን የሚያሳጡን አሉ ሁለተኛ ደግሞ ኤነርጃቸው ከፍ ብሎ እኛን ከፍ የሚያደርገዋሉ። እነዚህኞቹ ደስታና ሰላም ነው በአንቺ ህይወት ውስጥ ሲመጡ የሚሰጥሽ። እነዛኞቹ ደግሞ ኃይልሽን ድሬን ነው የሚያደርጉሽ። መጠውሽ እንድት ነው ከእነሱ ጋር ብትይም ብታስቢም ብሰሪም፣ ኃይልሽ ተመጦ ነው የምትገቢ። ይሄኛው ግን በአንጻሩ ስለሆነ ይህኛው ስሜት በጣም እንደ ቢራቢሮ ኮረራን ከሰማን በቃ ደስታ መጥቷል ነው። ምን እንደሆነ አናውቀው አናቅም እዚህ ላይ ብዙ አድማጭ ይህንን ሀሳብ በደንብ የሚጋራው ይመስለኛል አሁን አንተ እንደዚህ በዝርዝር ስታወራ ፍርሃት ፍርሃት ይለሃል ደስ ማይል ስሜት ይሰማሃል እና እነዚህም ስሜቶች ማዳመጥ ይቻላል ወይ እንዴት ነው ማዳመጥ የሚቻለው አንዳንድ ጊዜ ከራሳችን ጋር አለመቀራረብ አለመገናኘት ይፈጠርና እነዚህ ሀሳቦች እየመጡም እየነገሩን ማንሰማበት ጊዜ አለ። ከዛ ግጭቶች ውስጥ እንገባለን ማለት ነው ከማንፈልጋቸው። ውስጥሽን ማድመጥ የራስሽ ስራ ነው። የራስሽ ስራን በአግባቡ ካልሰራሽ የዘሩትን ማጨድ ያለ ነገር ነው። ምንም ልናመልጠው ማንችለው ሀቅ ነው። ስለዚህ የመጀመሪያው የሀዘን ስሜትን በዚህ መልኩ ከመጣ የራሳቸው እርምጃ፣ የደስታ ስሜትን በዚህ መልኩ ከሆነ ምክንያቱን እኮ አታቂም። እዚህ ላይም እኮ ምን እንደሆነ እኮ አታቂም ስሜቱ ነው የሚሰማሽ። እዚህ አካባቢ ግን ሶስተኛውና ከባዱ የክህደት ነው። ክህደት ለምሳሌ ባለትዳር ናቸውን፣ በል ሁለቱ ባልና ሚስቶች ናቸው። አንዱ ነው እግዚአብሔር የማይወደውን መተማመንን ሊሰብር የሚችልን ኃጢአት ሊፈጽም ይችላል በዛ ሰዓት ወይ ባል ሊሆን ይችላል ወይ ሚስት ልትሆን ትችላለች፣ ከሌላ አካል ጋር ያን ጊዜ አንጀትሽ መኮማተር ብቻ ሳይሆን ይወድቃል። ስሜቱ በቃ በጣም ከባድ ስሜት ነው። ያቃል ያቃል በቃ ምንም አንድነቱን ሲያፈርሰው የሆነ ነገር እንትን ሲልሽ ይሄ ደግሞ እንደ ቅድሙ መንሰፍሰፍ ሳይሆን መውደቅ ጭምር ስሜት ነው ያለው። ይሄኛው ከባዱ ስሜት ነው። ስለዚህ ይሄ ማለት የሆነ ጥብቀትሽን፣ ጽናትሽ አተሻል ነው አንድነትሽን አተሻል ማለት ነው። እና ለምሳሌ ምንድን ነው የሚሰማሽ ወዲያው? ምን እንደሆነ አታውቂውም፣ ብቻ የመሰረትሽው የገነባሽው ነገር ልክ ሲናድ አይነት ነው ይሄ መፍረስ ስሜት ነው ይሄኛው ማለት ከተሰማው ቅድም ያልኩትን ነው። ሰዎች ምን ሊመጣባቸው እንደሚችል ማወቅ ያልኩኝ ያስቀመጥኩት ራሳቸውን እንዲያውቁበት ነው። እና የገነባሹ ነገር ሲፈርስ፣ ይሄ ስሜት ሊሰማሽ ይችላል። ምን ይሆናል? ይሄ አንጀትሽ ክፍል ቅድም ሙቀት ነው አይደል ያልኩት፣ ይሄ ደስ የሚል ሙቀት። ይሄኛው ደግሞ ክፍት ይሆናል፣ ባዶ የሆነ ብቻ የሆነ ባዶ ቅዝቅዝ የሚል ስሜት ማለት፣ ቆሪር ይባላል ይሄ የቀዘቀዘ። የቅድሙ ሀዘኑ እንደ ድንጋይ ነው፣ እንደዚህ የተወጠረ። ይሄ ግን ቅዝቅዝ ያለ ስሜት ነው የሆነ ብቻ ካንቺ የሆነ ነገር እንደወደቀ ሊሰማሽ ይችላል። ይሄ በጣም ከባዱ እና በቃ ኃይልሽ ይፈሳል፣ ፍስስ ይላል። አቅም አቅም ቅስም ተሰበረ እንደሚባል አይነት ነው። የሆነ ነገር ስብር ሲል ይሰማሻል ከውስጥ ጉልበት እያለ እንኳን ለመንቀሳቀስ ራሱ ጉልበት ካደኝ ከዳኝ የምንለው አይነት ስሜት። ድንገት ነው አሁን እኮ ለማዕበል ነው፣ ይሄ ድንገት የሚመጣው ይሄ ማለት የመሰረትሽው ነገር ሲናድ ነፍስሽ የምሰጠው ምልክት ነው፣ ሲግናል ነው። ይህን ማድመጥ ያንቺ ነው። እንደውም ዳዊትን በመዝሙር 21 22 ቁጥር 14 ላይ እንደ ውሃ ፈሰስኩ ይላል። አጥንቶቼም ሁሉ ተለያዩ፣ ልቤ እንደ ሰም ሆነ በአንጀቴ መካከል ቀለጠ፣ እንደ ኃይሌ እንደ ገል ደረቀ ይላል። አንጀቱ መቅለጡን፣ ኃይሉ እንደ ገል መድረቁን ያመለክታል። እና ግን ማስጠንቀቂያው ምንድን ነው? ያምሻል። ስሜቱ ያማል፣ ያማል ግን ያ ሰው ዩኖ የሆነ ነገር ቢያደርግም ቢያደርግም ዩኖ ብቻ በዛ ሀዘን እንዳትጎጂ ምልክት ነው የሚሰጠው። ምንም ጉዳይ አይደለም፣ ይጎዳል። ነገር ግን ምንድን ነው ወደ ዋናው መሰረት ተመለስ ነው። ለምሳሌ ነው ዳዊት የሚለው ምንድን ነው አባትና እናቴ ተውኝ እግዚአብሔር ግን ተቀበለኝ ይላል። ዩኖ አምላክ አለ። ስሜቱ ያ ነው ያ ሰው የሆነ ነገር ሰርቷል። የትዳር አጋረ ወይም ማጋርሽ አላውቁ፣ ያ ስሜት ይሰማ ይችላል። ትክክልም ሊሆን ይችላል። ያ ስሜት ሲሰማ አትውደቅ ነው አምላክ አለን ተደገፈው ነው። አሊያ ግን ትወድቂያለሽ በዛ። እንደዚህ አይነት ስሜቶች ሁሉም ሰው ላይ ይሰማዋል ማለት ነው። የማዳመጥ ይብዛ የሚነስም፣ እራሱ የሚያዳምጠውን ሰው ነው በጣም የሚያዳምጥ ሰው ይጠቀምበታል። ምክንያቱም ለምንድነው እንደዛ ያልኩ፣ ብዙ ጊዜ የኔ አባት እኮ የኔ እናት እኮ አያቴ እኮ በደንብ ነው ፊልም የምታደርገው እሱ ያለችው ነገር ጠባይልም ወይ ደግሞ ሕልም አይታለች እንዲህ አይነት ነገር ተሰምቷታል፣ እንላለን እና ይህ ስሜት የሁሉም ሰው ነው ወይስ እንደው የተወሰኑ ሰዎች ነው? ሁሉም ተሰጥቶታል በተፈጥሮ ከፍ ያለ እንትን ያላቸው አሉ። ምን ይባላል? ሚሊዮን ልቤ እንደ ሰም ሆነ፣ በአንጀቴ መካከል ቀለጠ፣ እንደ ኃይሌ እንደ ገል ደረቀ ይላል። አንጀቱ መቅለጡን ኃይሉ እንደ ገል መድረቁን ያመለክታል እና ግን ማስጠንቀቂያው ምንድን ነው ያምሻል ስሜቱ ያማል ያማል ግን ያ ሰው የሆነ ነገር ቢያደርግም ቢያደርግም ብቻ በዛ ሀዘን እንዳትጎጂ ምልክት ነው የሚሰጠው ምንም ጉዳይ አይደለም ይጎዳል ነገር ግን ምንድን ነው ወደ ዋናው መሰረት ተመለስ ነው ለምሳሌ ነው ዳዊት የሚለው ምንድነው? አባትና እናቴ ተውኝ፣ እግዚአብሔር ግን ተቀበለኝ ይላል። ይሁኑ አምላክ አለ። ስሜቱ ያ ነው። ያ ሰው የሆነ ነገር ሰርቷል፣ የትዳር አጋር ወይም አጋርሽ አላውቅም፣ ያ ስሜት ይሰማ ይችላል። ትክክልም ሊሆን፣ ያ ስሜት ሲሰማ አትውደቅ ነው። አምላክ አለ፣ ተደገፈው ነው። አሊያ ግን ትወድቂያለሽ በዛ። እንደዚህ አይነት ስሜቶች ሁሉም ሰው ላይ ይሰማዋል ማለት ነው። ይብዛ የሚነስም ራሱ የሚያዳምጠውን ሰው ነው በጣም የሚያዳምጥ ሰው ይጠቀምበታል። ምክንያቱም ለምንድነው እንደዛ ያልኩ፣ ብዙ ጊዜ የኔ አባት እኮ የእናት እኮ አያቴ እኮ በደንብ ነው ፊልም የምታደርገው። እሱ ያለችው ነገር ጠባይልም ወይ ደግሞ ህልም አይታለች እንዲ አይነት ነገር ተሰምቷታል እንላለን። እና ይህ ስሜት የሁሉም ሰው ነው ወይስ እንደው የተወሰኑ ሰዎች ነው? ሁሉም ተሰጥቶታል በተፈጥሮ ከፍ ያለ እንትን ያላቸው አሉ። ምን ይባላል ሚሊዮና